ያማን የጠፋው ልጅ አሊ መሆኑ ከተረጋገጠ በኋላ ወደ ቤት መጥቷል። ወደ ቤተሰቡ ቤት ሲመለስ በአንድ በኩል የገዛ እህቱ እንዲሁም ወንድሙ የእሱ የመጀመሪያ ጠላቶች ሆነውበታል። ገና ሁሉንም ለመግባባት እየሞከረ ነው ያለው። ነገር ግን ከመጀመሪያው ቀን ጀምሮ ሩያ ከሱ ጋር ስትግባባ ነበረ። ሩያ አሁን ደግሞ በጣም ከድሮ በበለጠ ሁኔታ ከእሱ ጋር እየተቀራረበች ነው። አላዝ ገና ከሆነ ፍቅረኛ የተወሰደች ተወችኝ ብሎ በጣም ፈርቷል። በአንድ በኩል ደግሞ አባቱ ሰራን እስካሁን ድረስ ያማ ን ይቅርታ አልጠይቀውም፣ የሚጠይቅበትም አጋጣሚ አላገኘም። እስካሁን ድረስ በሀሳብ እየተሰቃየን ያለው። በአንድ በኩል እያማን የጓደኞቹን ቤትቶ ከሄደ በኋላ እነ ጄሱር ተጨንቀዋል። አሲ እንዲሁም እሙት ደና ነገር እያሰቡ ናቸው። ነገር ግን ጄሱር ምን ነው ያማን ትትሆን ሄደ አሁንም አረስቶናል ቤተሰቦቹን አግኝተዋል ብሎ ብዙ ሀሳብ ያስባል። ከዛ አሁን አሰባሰበና ወደ ውጭ ወጣ። ወደ ውጭ ሲወጣ ምንም አይነት ጋዜጠኛ የለም። ተናዶ ተመልሰ፣ ምንም አይነት ጋዜጠኛ ውጭ የለም። አንድም የቀረ የለም። የት ሄዱ እያሉ ነበረ። አዎ ምንድነ? ታዲያ ምን ራስን እንደ አርቲስት ነው የምታየው? የፈለጉትን ነገር አገኙ፣ በቃ ሄዱ። ምን ታረጋለ? አለችው። አዎ፣ በዚህ ሰዓትማ አርቲስቱ ያማን ነው ያማን ነው ኮከቡ። እሱን ነበር የሚፈልጉት። በቃ ስለሱ ካውቁ በኋላ ሄዱ። ምን እናድርግ ታዲያ? እስኪ ምን እናድርግ? በኋላ እንሂድ እንዴ? ወደ ቤት ነገ እንሂድ እንዴ? እንጠይቀው እንዴ? አለ። ከዛ እሙት እንችላለን፣ አዎ እንሂድ፣ እንሂድ እንጠይቀው ይላል። ኑ ብሏችኋል እሱ እሱ ኑ ብሏችኋል? ምን ሆናችሁ ነው? እሙት ወንድሜ፣ ችግር ነው የሚፈልጉት። እናንተ እስኪ ተረጋጉ። ኑ እስካላለ ድረስ በቃ ሄድን ለምረው ችግር የምንፈጥረው በቃ ከፈለገ ራሱ ይመጣል። እንድንመጣ ቢፈልግ ኖሮ ኑ ማለቷ ቀንም ነበር፣ ተረጋጋጂ ሱር አለችው። አዎ እሱማ ልክነሽ ልክነሽ ይላታል። ግን ዛሬ የመጀመሪያ ቀን አይደል? አዎ በቃ ጊዜ እንስጠው። አዎ በእርግጠኝነት ወንድሜ ያማን ይሆን ነገር ይለን ነበረ። በቃ እንታገስ ይላል። እሙት አዎ፣ ልክነ ልክነ በእርግጣ ይሆን ነገር ቢፈልግ ኖሮ ይነግረን ነበረ። እንረጋጋ እስኪ። ርቦኛል፣ የሚበላ ነገር ምን አለ? አለ ከዛ አሲ፣ ምንም ነገር የለም ቲማቲም ብቻ ነው ያለው አለች። በቃ ዳቦ ገስቼ ልምጣና በሱ እንበላለን እያለ ይናገራል። ከዛ ይሳሳቃሉ። በሌላ በኩል እነ ያማን በውጭ በኩል ተቀምጠዋል። ያማን ከነ አላስ ከነ ሩያ ጋር አንድ ላይ ተቀምጦ በአንድ አቅጣጫ ደግሞ ብዙም ሳይርቁ እነ ሼብኔም ሰራንና አያታቸው ኤሽራፍ አንድ ላይ ቁጭ ብለዋል። በርቀት ልጆቻቸውን እያዩ ነበረ። ሩያ ከያማን አጠገብ ተቀምጣ ብዙ ነገር ታውራለች፣ ትጫወታለች። ሁለቱም ይሳሳቃሉ። አላዝ እያያቸው ይናደዳል። ሩያ ብቻ ናት ያማንን ቀረብ ብላ ለማናገር ጥረት እያደረገች እንዳለ የሚታየው። ከዛ ሼብኔም ታዲያ እንዴት ነው አሊ ያለው ነገር የለም ምን ነው እናንተ ዝም አላችሁ? ምን ነው ፈዘዛችሁ እሷ ብላ እየጠየቀች ነው። ሰራን ግራ ገብቶት ይመለከታታል። ምለ እንደው ትንሽ እየልጅ ነበረ ቢሆንም ግን የሆነ ነገር ያስታውሳል አደለ እያለች ነው። ከዛ በኋላ ቀስ ብለው ሰራን ውሃ ሊቀዳላን ነው። እሷ ግን አሁንም ቢሆን የጭንቀት ሀሳብ ነው የምታስበው። ሩያ በእርግጥ ያኔ ሶስት አመቷ ነበረ እና ብዙ ነገር ልታስታውስ ትችላለች እና እንዲያስታውስም ልትረዳው ትችላለች። ስለዚህ ሊያስታውስ ይችላል ማለት ነው አደለ ያስታውሳል ስትል ነበረ። ሰራን እባክሽ ተረጋጊ እያላን ነበረ። ያስታውሳል አዎ፣ በእርግጠኝነት ያስታውሳል እያለ ሽረፍ ሲናገር በአንድ በኩል ሸብኔም ትን እያላን ነበረ። በአንድ በኩል ሩያውንም ቢሆን ያማንን በደንብ ለማወቅ እየሞከረች ነው። ከዛም በኋላ በቲሸርት የተሸፈነ ትከሻው አካባቢ ከፍ ብሎ የሆነ ንቅሳት ነገር አለ። ከዛ እየገለጠች ልብሱን ይህ ምንድን ነው? አበባ ነው አለችው። አዎ አበባ ነው ያበሆን ስም አላውቅም ሲል ነበረ። ድሮንስ እንዴ ልታቅ ነው ልታቅ ትችላለ እንዴ ባለማወቅ አንድ ንቅሳት ያስነቀስከው ብላ ትናገራለች። ቻግላ አይ አላውቅም ከልጅነት የጀምሮ ነበር ለማለት ነው ሌላ ነገር አይደለም እያለ ይናገራል። አላዝና ቻግላ እርስ በእርስ እየተፈራረቁ እሱን መፈለግ ጀመሩ። አላዝ የሆነ ቆንጆ አጋጣሚ ነው የሚፈልገው በአንድ በኩል ሩያ እና ታዲያ እስከ ቅርብ ጊዜ ድረስ አላየሁም ነበር እያለች ስለ ንቀሳቱ ብዙ ነገር እየጠየቀችው ነበረ። ምናልባትም ከድሮ ካለፈ ሕይወት ጋር የሚገናኝ ነገር ይኖረዋል ብላ ትጠይቃለች። አላዝ የሩያን እንደዚህ መሆን እያየ ይበሳጫል። ምንና ነው ወይ እያለ እያሰበ ነበረ። ከዛ በድንገት የቤታቸው ሰራተኛ መጣች። ዳቦ ላይ ቲማቲም ተቀብቶ እያመጣች ነበረ። ከዛ አስቀመጠች። እናተ ኔስሊያ እናት የላከችኝ እንደዚህ የወዳል ልጅ እያለ ይህም መብላት እየወድ ነበር ብላኝ ነው በማለት አስቀምጣ ሄደች። ይህን ነገር የተመለከቱት ቻግላና አላዛውንም ይስቃሉ፣ ያሾፉበታል። አዎ በእርግጠኝነት ብርግጠኝነት ልክ እንደ ለጎዳና ሰው የሚሆን ዓይነት ምግብ እዚህ ቤት መዘጋጀት ጀመረ ማለት ነው። ማየት ትክክልናት ወንድሜ፣ መልካም ምግብ ይሁንል እንግዲህ እያለው ነበረ። አላዝ ፍልፍት ያለው ነገር እያነሳ እየጠጣ ከዛ፣ ያማን በአንድ በኩል በተቃራኒ አቅጣጫ ተመለከተ። እናቱን እያያን ነበረ። ነስሊያን ቆማለች፣ ነስሊያን እያየችው፣ ከዛ በእጇ ምልክት አንሳና ብላ እያለችው ነበረ። ከዛ ያማን እሺ ብሎ ጎረሰ። ከዛ ቀና ብሎ እናቱን እያያን ነበረ። አላዛውንም ቢሆን በያማን እንደተናደደበት ነው። በሌላ በኩል ማታ ላይ ሩያ ከእናቷ ጋር ወደ ቤት እየመጣች ነው። ሮያ የነገራሉ ድርኩትም ምንድነው፣ ከዛ ልጅ አጠገብ ቅድም የጣበቅሽው ምን እያደረግሽ ነበረ? ምንድነው ሀሳብሽ? እያለቻን ነው። እማዬ ደግሞ በሆኑ ምን አጠፎኝ? ምን ችግር አለው እንዴ? እኔ እንዳንቺ ቀረበ ብዬ እንኳ እሱን ባልቀርበውም እንኳ እንደሳለ ለባድነውም ነገር ግን እኔ ወደ እሱ መቅረብ እችላለሁ። ምን ችግር አለው ስትል ነበረ። ግን እሱ እንደኛ አይደለማ እንደኛ ያስብም ትላታለች። ምን ልዩነት አለው ትላታለች። በቃ እሱ እዚህ ቤት አላደገማ፣ መንገድ ዳር ነው ያደገው። ይሄት ልዩነት እንዴ? እያለቻን ነበረ። እማዬ ሁለቱም ያው ናቸው፣ አላዝም እሱም ያው ናቸው፣ በቃ እያለች ወደ ውስጥ እየገባች ሼብኔም ትከተላታለች። በሌላ በኩል ፌሪዴ ወደ ኪችን እየመጣች ነው። ከዛ ቢላ ፈልጋ ነበረ ቢላው የት ሄደ እያለች ስትፈልግ የቤታቸው ሰራተኛ ቢላውንማ ልጁ እንዳያገኘው እኮ ደብቄዋለሁ ብላ ትናገራለች። ከዛ ፌሬዴ የማይመስል ነገር አታውሪ ብላ እየጤቅቻት ነው። ከዛ ዛሬ ብዙ ትራፊ ነበር ስጋ በቃ እንጣለው እየተባባሉ ነበረ። ከዛ በድንገት ያማን መጣ። ያማን ከመጣ በኋላ የኔ ልጅ ርቦሃል፣ ምግብ ልስጥ እያለች ፌሬዴ ስታይቀው፣ ያውኑ ስጋ ማለት ነው ልጥሉት ነው እንዴ አላቸው። ረ ከፈለግ አንጥለው ለውሾች እንሰጣለን እያሉን ነበረ እኮ እንዳጥሉታ በቃ እሺ እያለ ነበረ። እሺ በቃ ለውሾች አንተ ሰጣቸዋለ ብያሉ ዕቃ ውስጥ ማድረግ ጀመሩ። ዕቃ ውስጥ እያረጉ እያለ ከዛ እሱ ምስጥ ብሎ እያያቸው ነበረ። እስካሁን ድረስ ብዙም አልበላም ነበረ። ከዛም ተቀበላቸው በዕቃ አድርገው እየሰጡት ነው። በሌላ በኩል እነ ጄሱር እየተከዙ ናቸው ያስባሉ። አይ ወንድሜ ያማናውን እንዴት ሆኖ ይሁን እያለ እሙት ይጠይቃል። እንዴት ሆኖ ይሆናል? እዛ ለስላሳ ትራስ ላይ አንገቱን ደገፍ አድርጎ የሚገርም ህልም እያየ ነው የሚሆነው። አው ቆንጆ ህልም እያየ በቃ የሚገርም እንቅልፍ እየተኛ ነው ያለው። የሚገርም ነው እያለ ነበረ። ከዛም በኋላ ስለ ሩያ መወራት ጀመረ። ምን ማለት ነው ሩያ? ምን ሩያ ምን ታርጋችሁ? ያማን ከእሷ ጋር የሚያገናኘው ነገር አለ እንዴ ብለ አሲ ተቆጣች። አአ ደሞ ብስጭት ጌት ነው የመጣው። እኔ እኮ እንቅልፉን ይተኛል ያልኩት ምድረቶ ነው የሚያናድሽ ምንም አልገባኝም እያለ ጄሱር ግጤ ቃል በእርግጠኝነት ነገ አብረው ይመጣሉ። ከሩያ ጋር አብረው ይመጣሉ። ያማና ሩያ ተያይዘው ይመጣሉ እያለ እሙት እየሳቀ ይናገራል። ከዛ በድንገት በር ተንኳኳ። ተኝታችሁ አንድ ይመጥቻለሁ እያለ ነበር ያማን። ሁሉም ተደሰቱ። ዘለው በር እየከፈቱ እያቀፉን ነበረ ጄሱር ዘሎ ላዩ ላይ እየወጣ ነበረ። እንዲህ በዚህ መንገድ እየተቃቀፉ እየተቀበሉት ያማንም ቢሆን የሚበላ ነገር ይዤ ይመጥቻለሁ። አሴ ሞቃ አርጊ ውስኪ እያላን ነበረ። ቅድም ፌሪዴ ለውሾች ሰጥ በላይ ሰጠችውን ተረፍራፊ ነበረ ይዘው የመጣው ከዛ ሁሉም ተደሰቱ። ሊያሞቆት ናቸው። ከዛ አንድ ላይ ሆነው ይላፋሉ ይጫወታሉ በሌላ በኩል ሰራን መኝታ ክፍሉ ቁጭ ብለዋል ሰራን ሰሞኑን ያደረገው ነገርና የተፈጠረው ነገር ከአቅም በላይ ሆኖበታል ቁጭ ብሎ አልጋው ላይ ያሰበ ኔስሊያን ወደ ሱ እየመጣች ነበረ ልጄ አሊ እንዴት ሆኖ ይሆን ይህ የመጀመሪያው ምሽት ነው እዚህ ምናልባት ጥሩ ስሜት ላይ ሰሞ ይችላል በቃይቸው ልምጣ ሊድ ስትል ነበር ቆይ ቆይ እንዳት እጂ አላት ምን ነው ስትለው እሱ ከዚህ በኋላ ትልቅ ልጅ ነው ይልሽ በቃ የፈለገውን ነገር መጠየቅ ይችላል አትጨነቂ እንደዚህ እየሆንሽ እሱ አሁን ትልቅ ልጅ ሆኗል እየነገር ነው የፈለገውን ነገር መጠየቅ ይችላል። እኔ ግን ላብድ ነው እዚህ ቤት ውስጥ እሱ አንቺን ገና ከሆኑ ወዶሻል። አዎ፣ ነገር ግን እኔን ተጠየፈኝ። ሊጠጋኝ ሁሉ አልፈለገም። እኔን እየፈራኝ ነበር ካየሹ፣ እየሸሸኝ ነበር አላት። እንዲ ሰራን፣ እንደዚህ ለምን ታስባለ? የመጀመሪያው ቀን እኮ ነው ለዛ ነው አለችው። አደለም፣ እኔ ስለ አንቺ አልገባሽም። አንቺ ከእሱ ጋር የነበረሽ ግንኙነት እናት መሆንሽን ሳታውቂ ራሱ በፊት ጥሩ ነበረ ከኔ ጋር ግን መጥፎ ነበረ። ፊት ማየት እንኳን አይፈልግም። በቃ ለሁሉም ነገር እኔ ተወቃሽ ነኝ። እሱ ሲጠፋም ተወቃሽ ነኝ፣ ሲገኝም ተወቃሽ ነኝ። አሁንም ቤትስ ሲገ ሲገባ ተወቃሽ ነኝ እያለ ነበረ። እንዲህ ሰራን ምን ተፈጥሮ ነው ምን ምን አድርገህ ነው አለችው። አንችንም ቤተሰቤንም ራሴንም ለመጠበቅ ብዬ በቃ በመጨረሻም አስፈላለችው ነበረ፣ ደብድቤው ነበረ አንተ መቼም የኔ ልጅ አትሆንም ብዬ በእግሬ ፊቱን መትቼዋለሁ። ፊቱን ለዚህ ነበር እንደዚህ የተሰነጣጠቀው? አዎ ልጄን አየሹ እንዴት ምን አይነት ሁኔታ ውስጥ እንደከተትኩት እያለ እያለቀሰ ነበረ። አሁን ይቅር አይለኝም እንዴት ብዬ ነው የማስተካክለው ብሎ እያለቀሰ እሷ አይዞ በጊዜ ልት ይስተካከላል ይቅር ይላል አይዞ እያለችው ነበረ። እሱ ግን ድጋሚ ፊቴን አያይም እያለ ተጨንቆ ያለቅሳል። ከዛ ኔስንያን አቅፋ እያባበለችው ነበረ። ምንም አታስብ፣ ሁሉም ነገር ሰላም ይሆናል ብላ ታባብለዋለች። በዚህ መንገድ እያረጋጋችው እንደምታስታርቃቸው ቃል ትገባለታለች። ነገር ግን እና ያማን ይህ የመጣውን ስጋ ሞቅ ካደረጉ በኋላ አንድ ላይ እየበሉ ናቸው። ሁሉም ደስተኞች ናቸው። ብሉ ብሉ ይባባላሉ እርስ በርስ እየበሉ ነበረ። እውነት ለመናገር ዛሬ ትመጣለብ እያላሰብኩም ነበረ፣ ግን ሰርፕሬዝ አድርገናል የሚጣፍጥ ምግብ ይዘን የመጣው እያለ ነበር ጄሱ። ከዛ እሙት ፎቶን እነሳ እያለ ነበረ። ከዛ እጁ ላይ የያዘው ስጋ ብርቅ ሆኖበት አፉ ላይ ይዞት ፎቶ እየተነሱ ነበረ። ከዛ ዋው ቆንጆ ፎቶ፣ ቆንጆ ፎቶ ይባባላሉ። ታዲያ የአላዝ የሚባል የማይረባ እንዴት ነው ያለ ነገር አለ እንዴ? ተናገረ? እንዴ እያለ ነበረ። እኔ እንጃ ግራ ገብቶኛል። ባካችሁ ቤት እንደገቡ ትንሽ ችግር ፈጠረ። ከዛ በኋላ ግን መልሶ ይቅርታ ጠየቀኝ። እሱ ብቻ ሳይሆን ቻግላን ብትሆን ይቅርታ ጠይቃኛለች። እየረሱት ይመስላል ምን ማለት ይቻላል እንግዲህ፣ እነሱ ከተዉት እኔ የምትዋለው ማለት ነው ሲል ነበረ። ከዛ ሲ ዋክ ባለማወቅ እኮ ነበር መጀመሪያ እንደዛ ሲሆኑ የነበረው ትላለች። አረለ ታዲያ እንዴት ነው አያትስ እያሉ ነበረ። በነገራችን ላይ ኤሻፍ አያቴ ነበረ። ለእኔ ስም እንዲወጣልኝ ያደረገው አሌ የሚል ስም እንዲወጣልኝ ያደረገ እሱ ነበረ። ታውቃላችሁ ፊቴ ቆሞ ልጄ ብሎ ሲጠራኝ እንዴት ደስ እንዳለኝ ብሎ ይስቃል። ሁሉም ይሳሳቃሉ። እናትስ እንዴት ናት ብላ ጠይቀችው። ሴ ደናናት ናል ነበረ የሆነ ጥያቄ ልጠየቀ አለችዋ። እሺ እያላ ነው እማየ ብለ ጠራት አለችው። ያው ከባድ ነው እስካሁን ድረስ እያለ ተናገረ። እንዲህ እያለ ሲናገር እኔ በሆን ኖሮ ግን ጠራን ነበረ ብት አንድ ሺ ጊዜ አደለም አይበቃኝም። አንድ ሺ ጊዜ አንድ ሚሊዮን ጊዜ እናት የላት ነበረ እያለ ነበር እሞት። ከዛ በኋላ ጄሱር ግርም ብሎት ይመለከታቸዋል። ከዛ በኋላ በአንድ በኩል ጄሱር አሁን እየተናደደ እል ውስጥ እየገባ መጣ። ሁሉም ዝም ዝም ተባብለው ነበረ። ኔስሊያን ደግሞ እንቅልፏን ተኝታለች። አጠገቧ ሰራን አለ በድንገት ህልም ማየት ጀመረች። ኔስሊያን ከአመታቶች በፊት ልጇ የጠፋበት ፓርክ ውስጥ ልጇን እያጫወተች ብቻዋን ተቀምጣ ስትስቅ ነበር ልጇን እያየች። ያማን ፊት ለፊቷ ቆሟል እየተጫወተ አብሮ። ከዛ በኋላ ስልክ ተደወለላት። ስልክ ተደውሎላት ስልኩ እያነሳቸው በአንድ በኩል ደግሞ በግራና በቀኝ የነበሩት እነ አላዝና ቻግላ ናቸው ሚዛን ነገር እየተጫወቱ ከዛ በኋላ ያማን አሁንም ቢሆን እሱ ዥዋዥዌ አካባቢ ቆሞ ነበረም። ስልክ ተደውሎላት ዞር ስትል ያማን ልጇን እያጣችው ነበረ። እነ ኤጄ እነ አላዝና እነ ቻግላ ግን ነበሩ። ከዛ እሷ አሊ እያለች ስትጮ ድንገት ከእንቅልፏ ባንነች ደነገጠች። ከዛ ካልጓ ተነሳች። ከዛ ውሃ ጠጥታ በቀጥታ ከመኝታ ክፍሏ ወጣች። ቀስ ብላ በወለሉ ላይ እየተራመደች ወደ እሱ መኝታ ክፍል መጣች። ወደ ያማን መኝታ ክፍል ስትመጣ የለም ደነገጠች አሌት አለ አሌት አለ ብላ እያለቀሰች ፌሪዴን አግኝታ አስጠይቃት አሊ አሊ ወጥቷል ወጥቷል እኮ በማለት ነገረቻት የት የት ሄደ ስትላት የተራረፈ ስጋ ነበረ ለውሾች ልስጥ ብሎ ወጣ ከቤት አለቻት ልፈልገው ልፈልገው ልሂድ ልሂድ ስትላል ነበረ ነገር ግን ፌሪዴ ኔስሊያን ተረጋጊ ይመለሳል ትልቅ ልጅ እኮ ነው አይዞሽ ብላ እያቀፈች ነበረ አላስ በውጭ በኩል ከሩዝ ጋር ጋር እያወራ ነበረ እናንደው እንደው አሁን ይሄ ሰው ያንተ ወንድም ነው የምር ወንድም ሆነ አሁን ወንድም ይብለጠሯ አለ ረሄማ ቦምብ ነው ድንገት እኮን መቶ የፈነዳው የሚባለው ትክክለኛው ቦምብማ ነገ ነው። ወንድሜ ነገ ነው ነገ ለአሌ ለወንድሜ የምሰጠው ስጦታ ትክክለኛውን ነገር በሙሉ ይገልጸዋል። ነገ ነው ቦምብማ ፈነዳው እያለ ነበረም። አሁን እነ ጄሱር እየተሳሳቁ ናቸው። ከዛም በኋላ ያማን ሁሉም ተሰብስቦ በአንድነት ይቅርታ እንደጠየቀው ተናገረ። እሱም ቢሆን በጊዜ ሂደት ቀስ ብሎ እንደሚረሳው አስረዳም። በተለይ ደግሞ ታናሽ እህቱ ኤጄ እየሰጠችውን ፍቅር እያስታወሰ መናገር ጀመረ። ታማሚም እንደሆነች ተናገረ። ከዛ ጄሱር እህትን ፈጣሪ ይፈውስል እያለ ነበር። ሁሉም አሜን አሜን ይባባላሉ። ጄሱር ነገር ነገር እያለው ነው። ታዲያ ይሄ ማለት በጣም ጥሩ ቆንጆ ቤተሰብ ሆናል ማለት ነው። ጥሩ ቤተሰብ አግኝታል አለው። አይ ገና ነው ገና ነው እሱማ ገና ነው እያለ ነበረ። በአንድ በኩል ያማን አይ ሁሉንም ይቅር ብላቸዋል አይደል እንዴ አለው። ምን ማለት ይቻላል እንግዲህ ሰው ጥፋቱን ካመነ አላውቅም፣ በጊዜ ሂደት የምናየው ነገር ይሆናል እያለው ነው። ከዛ ጄሱር አይ ገርሞኝ ከሆነ ወንድሜ ምለ ምናልባት እኔ የደበደቡኝን ሰዎች ይቅር ለማለት ምን ያህል ቀን ይፈጅብሃል ብሎ ጠየቀው። ያማን እየበላ ነበረ፣ አቋም መብላት። ጄሱር በእልህ እያየው ነበረም፣ አሴም ብትሆን ትንሽ ደንገጥ አለች። ከዛ ያማን አንተ ልጅ ምንሮም ነገር መፈልገው ግን እስኪ ተረጋጋ። ፊት ለፊት መናገር የምትፈልገው ነገር ካለ በግልጽ ተናገር፣ ለምሮ ተረጋግተ ራቱን ማበለው አለው። ጠቅጠቅብ ያሏል በላም ሲል ነበረ። ምንድነው ታዲያ ወሬ ምን ያጠገበ እያሉ ነበር። አልበላም፣ አልበላም ችግር አለ እንዴ? አልበላም ስላልኩ ተናደድክ እንዴ እያሉ ነበረ። እሺ ጥሩ አትብላ ችግር የለም እኛ እንበላለን፣ ተረጋጋ በቃ እያሉ ነበር ያማን ነገር ግን ጄሱር አሁንም ቢሆን አልጨረሰም። ከዛ ሁሉም ይፋጥጣሉ። የወለ ጄሱር እያለች አሲስትና ግራ መላርግሽ፣ መላርግሽ ምንድሮ ከቤቱ የተራረፈውን ምግብ ይዞልን ስለመጣ ገና ካሁን ካሁን ምን የምንቀየር መስሎን ነው እንዴ? ምን ማለት ነው? እንደዚህ አይደረግም እያለ ጄሱር መጮ ጀመረ። አመሰግናለሁ ጠግቤ ያለው ብሎ ወደ ውስጥ ገባ። ያማን ግራ ግብት ተብሎት እያየው ነበረ። ህሊናል ንጹህ ለማድረግ እኛ ጋር እንደዚህ መተ ማድረግ አይጠበቅብን ተብሎ ትቶት ሄደ። ከዛ በላ አሲ እያማን ዩላትና ደደ በቃ ዩለ እሱ እንደ ልጅ እያረጎ ነው ትሆ በቃ እንዲህ ቶሎ ቶሎ የሚነጫነጨው በጣም ስለሚወድና ስለሚቀና ነው። ለዛ ነው ትለዋለች። ከዛ ያማን በቃ ሊድ አለ፣ ሸኘችው። ከዛ ወጣ። ከዛ ጄሱር ተመልሶ መጣ። እየተቀመጠ ነበረ። አንተ ግን ምን አርግ ነው የምትለው? ልጁ ምን ያርገ? ሁሉን ነገር አበላሸው። ቆይ እሱ ባገኘው ነገር ቀንተ ነው እንዴ? ምን ማለት ነው? እያለችው ነበረ። ተናደው ያያታል። በሌላ በኩል አላዝና ሩዝ ጋር አውርቶ ጨርሶ፣ አላዝ በቀር ውስጥ ልግባ እያለ ነው። ሩዝ ጋርም ወደ መኪናው እያመራ ነበረ። በድንገት ቻግላ መጣሽ ቆይ አንዴ ብላ ከቤት ወጣቸው። ሩዝ ጋር ብላ እየጠራቸው አላስቷቸው ገባ። ከዛ እሱ መላርግሽ እያላን ነበረ። ይኸውልህ ስደውልልህ አታነሳልኝም፣ ቴክስት ሳደርግ አትመልሰልኝም። ምን ነው ቆይ አንተ እንደመጣ ለምን አልናገርከኝም አለችው። ወንድሜ ያላዝጋ ነበር የመጣሁት። መላርግሽ እያላን ነው። እሺ አንዴ እናውራ እባክህ እያለች እየጠየቀችው ነበረ። አይሆንም አላት። እሺ መቼ ነው የምናወራው አለችው። ምናልባት ነገ፣ ምናልባት ቀጣይ ሳምንት፣ ምናልባት የዛሬ አመት። ምን ችግር አለ? ምናልባትም መቼም አናወራም እያላት መኪና ውስጥ ገባ። መኪና ውስጥ ገብቶ በሩን ሲዘጋ ቶሎ ብላ መኪና ፊት ለፊት ቆመች። ከዛ ዘላ መኪና ውስጥ እየገባሽ ነበረ። ይኸውልህ ዛሬ ካላወራን በፍጹም አትሄዳትም ይኸውልህ እዚሁ ቀራት አለን አለችው ቻግላ ከመኪናው ውጪ እባክሽ እያለ ነበረ ከኔ ጋር ሰላም ትፈጠራለህ አትፈጥርም አለበዚያ አትሄዳትም እያለች ነው ቻግላ ይኸውልሽ ውጪ አለበዚያ ሌላ ነገር አደርጋለሁ አለችው እኮ አልወጣም የሆን ነገር አድርገህ ከፈለክ በቃ ካንተ ጋር ሰላም መፍጠር ፈልጋለሁ ሩዝ ጋር እባክህ አለችው ሴትዮ አታበሳጭኝ ብያለሁ ውጪ ከመኪናው ብሎ እየጮህባን ነበር እሷ ግን አልወጣም እያለችው ነው ምን አድርግ ነው ምን ጥንቆል ልታሳብ ብጅኝ ነው እንዴ በዚህ ጋር እናትሻለች በዚህ ጋር እንቻለሽ አልፈልግም በቃ አልፈልግም ብቼ ነው እሞ መፈልገው በቃኝ እያለ ነበር ድንገት ያማን መጣ ያማን ከመጣ በኋላ በርጋ ቆመ በሩን እያንኳኳ ነበረ። ሁለቱም ዞር ብለው አዩት። አሁንም ቢሆን እያማን በሩን እያንኳኳ ሩዝ ጋር መስቶቱን ዘቅ አረገለት። ወንድሜ ምንድነው አስተርጓሚ ነህ እንዴ እያለው ነበረ። ዝም ብለውንም ቆመው እያየው ነበር። ያማን ችግር አለ እንዴ ብሎ ጠየቀ። ከዛ በኋላ እሷ የምን ችግር፣ ስለምን ችግር ነው የምታወራው ብላ ትጠይቀዋለች። እያወራች እንዳለ ተመልሳለች። እርግጠኛ ነሽ ይላታል። ምንድን ነው የሚያወራው? ገና ከሆኑ ታላቅ ወንድም፣ ታላቅ ወንድም ያጫውታል እንዴ እያለ ሩዝ ጋር እየጠየቀ ነበረ። ከዛ በኋላ ያማን ገና ነው፣ ገና ነው እያለው ነበረ። እኮ ተረጋጋ፣ ገና ከሆነ ተረጋጋ ይለዋል። ችግ ጊዜ ለመረጋጋለሁ። ጊዜው ሲደርስ አሳያለሁ ብሎ ያማን ራቅ ብሎ ቆመ። ከዛ በኋላ አልሄድም ብሎ ቆም ብሎ ሲያያቸው ቻግላ ጨነቀት። በቃ እኔ ከመኪና ካልወረድኩኝ አይሄድም ብላ ከመኪና ወረደች። ሩዝ ጋር ሄደ። ከዛ ወደ እሱ እየቀረበች ምን ላርግ ምን አገባ ያገባል እንዴ አንተ ስለኔ እያለች ነበረ። ከዛ እሱ አዎ ያገባኛል ብሏት ትቷት ወደ ውስጥ ገባ። ከዛ ወደ መኝታ ክፍሉ ገብቶ እንቅልፉን ይታኝተዋል። ከዛ የሚያስፈራ ህልም እያየ ነው። ይህም ህፃን ልጅ እያለ እንዴት እንደታገተ በከፊል እያስታወሰ ነበረ። የሆነ ሰው መጥተው አፉን አፍኖት መኪኖ ሲያስገባው ከመኪና ካስወጣ በኋላ ደግሞ ወደ አንድ በግማሽ በጨለማ ወደ ተዋጠ ቤት እያመጣው ነበረ። ከዛ በዚህ መንገድ እናቴ እያለ እየተጣራ እያለ አሁን ድንገት እናቴ እያለ እየተጣራ ነቃ። አይዞ አይዞ አሊ ነቃ እንዴ አይዞ፣ ይኸው ልቅዠን ነው ቅዠን ነው፣ ተረጋጋ ተረጋጋ፣ በደንብ ተንፍስ ተንፍስ እያለች ውሃ ሰጠችው። ምን ሲያይ እንደነበረ እየጠየቀችው ነበረ። ምንም የሚናገር ነገር የለውም። ተመሳሳይ ነገር ነው። የሆነ የተቆራረጠ ነገር አያለው፣ ግን ምንም ትርጉም የለውም። በቃ ምንም ላስታውስ አልቻልኩም አላት። ከዛ ሷ ምናልባት የሰው ድምፅ መልክ ምናምን ታስታውሳለህ አለችው። ከዛሱ የበር ድምፅ ነው ማስታውሰው በቃ ሌላ ነገር ትዝ አይለኝም እያላን ነው። እሺ በቃ እኔ እንኳን ዛሬ መጣሁት ለልደት ስጦታ ልሰጥ ነበረ አለችው። ከዛ ስልክ ሰጠችው። በጣም አመሰግናለሁ ግን እኔ እኮ ስልክ እኮ አለኝ የእውነት በጣም አመሰግናለሁ አላት። ከዛሷ በደንብ ተመልከት አለችው። በቪዲዮ ኮል እየተደወለ ነበረ። ከዛ ስልኩን ሲያየው እሙትን ነበር እያየ ነበረ። እሙት ጄሶር ና አሲ ሆስፒታል ነው እያሉት። እሙት ሕክምናውን እንዲከታተል ኔስሊያን አመቻችታላቸዋለች። አሁን እሙት እየሆነ ያለውን ነገር ይነግረዋል አሲና ጋር ኦሞት ተቃቅፎ በስልክ እያወሩ ነበር። ጄሱር ብቻ እዚህ ጋር ምንም ደስ እያሉ አይደለም። ከዛ በኋላ እናቱን እያመሰገናን ነበረ። ከዛ ሷና ሽና አሁን ደሞ እዚህ እያለችው በቅጥታ ወደ አባቱ ወሰደችው። ከዛ በኋላ ሰራን በረገ ቆመ እየጠብቃቸው ነበር። የአማን ሳያው እየፈራው ነው። ከዛና ና ናት ትፍራት ትፍራ ብሎት ወደ አንድ ክፍል ይዞ ገባ። ወደዚህ ክፍል ይዞ ሲገባ ለእሱ የተመቻቸለት ይመስላል። ከዛ ግድግዳ ላይ የሆነ የኳስ ተጫዋቾች ክለብ ፎቶ ተሰቅለዋል። ከዛ የአማን ሳያው እንባ እየተናነቀው ነበረ። መቼስ የልጅነትን ክለብ ትተህ ሌላ ክለብ መደገፍ እንደማትጀምር ተስፋ አረጋለሁ አርልልዴ እያለ ሰራን እያየው ነበረ ከዛ ፎቶ ተቀምጧል ሁለቱም ተመሳሳይ ማሊያ አድርገው ያኔ የአማን አምስት ዓመቱ ነበረ አባቱ ተሸክሞት አንድ ላይ ፎቶ ተነስተው ነበረ ከዛ ሰራን አብሮ የክለባቸውን መዝሙር መዘመር ጀመረ ሶስት መስመር አራት መስመር ከዘመረ በኋላ የአማንም ይህን መዝሙር እያስታወሰ አብረው መዘመር ጀመሩ ከዛ ሁለቱም በመጨረሻም እየተሳሳቁ ይተቃቅፋሉ ሁለቱም መላቀስ ጀመሩ ሰራን ልጅ እንኳን መጣልኝ እያለ ይቅርታ እየጠየቀ ልጁን እያቀፉ ነበረ ይሆንም በዚህ ሁኔታ እየተላቀሱ ይታረቃሉ። በውጭ በኩል ደግሞ አያታቸው ኤሽረፍ እየጠበቃቸው ነበረ። እነ አላዝን ውጡ ብሎ እያስጠራቸው ወደ ውጭ ወጡ። ወንድማችሁ የታለ ወንድማችሁን ጥሩት እያለ እየጠራው ነበረ። ከዛ ያማን ከአባቱ ጋር ነበር መጣ ሰብሰብ ብሎ እየወጡ ነበረ። ከዛ እነ አላዝ ደንግጠዋል። እንግዲህ ዛሬ ልደት ነው። በሪስክ በሊስክ ንገረኝ መንጃ ፍቃድ አለ እንዴ ብሎ ጠየቀው። ከዛ ያማን አ የለኝም ሲል ነበረ። በቃ ይህን ነገር አስጨርስሽ ይሰራን ለማንኛውም መንዳት ትችላለህ አ አለው አዎ እችላለሁ አለ። በጣም ጥሩ እያለ በመጨረሻም መኪና በሌላ ነገር ተሸፍኖ ነበረ። የሸፈነው ነገር ሲነሳ መኪናው በጣም ውድና የቀንጦት በጣም የሚያምር ነበረ። እነ አላዝና ቻግላ የሚያዩትን ነገር ለማመን እየከበዳቸው ነው። ሞክረው እንካ ብሎ ቁልፍ ሰጠው። ከዛ በአንድ በኩል መንዳት እንደሚችል ሲጠየቅ ድጋሚ አዎ አዎ፣ ችግር የለም ችግር የለም፣ መንጃ ፍቃድ ባይኖረኝም እችላለሁ እያለ ሲናገር፣ በአንድ በኩል ደግሞ እዚህ ጋ ሩያ ረ በደንብ ይችላል በደንብ ይችላል፣ በነገራችን ላይ ወንድም መኪና መንዳት በጣም ጎበዝ ነው። እንደውም እኔን አንዳንድ ጊዜ እንዲያስተምረኝ ፈልጋለሁ ብላ ሩያ ስትናገር አላዝ ይበሳጫል። ከዛ በኋላ በቀጥታ ያማን አዲሱ መኪና ውስጥ ገባ። ኤጂ የተከተለው እየገባች ነው። ናስኪ ትንሽ ዞር ዞር ብለን ንምጣ ትለዋለች አላት። ብስጭትጭት ብሏል፣ ፊቱ ላይ ያስታውቃል። እንደገና የሩ ያሳሳቅ ደግሞ እያናደደው ይመጣ ጀመረ። ቆይ አንቺ ግን ሲጀመር እሱ ልጅ እንደሆነ ካረጋገጥሽ በኋላ እንደዚህ የተቀየርሽው መጀመሪያም በእርግጥ ገብቶች ነበር? አላት። አይደለም ይህን ሳላቅ በፊት ራሱ ገብቶ ነበረ ላይ መሰለ ወንድም እንኳን ባይሆን ጥሩ ሰው ነው፣ መልካም ሰው ነው። ከሱ ጋር መሆኔ አይቀርም ነበረ እያለችው ነው። ከዛ እየሳቀች በፈታ ታየዋለች። አሁን ያማ ይሆናል መኪናውን ይዞ እያሽከረከር ነበር። ግቢ ውስጥ ዞር ዞር ይላል። ሁሉም እያዩት ነበረ። ሁሉም ይሳሳቃሉ። በሌላ በኩል ጄሶር የነ ኡሙት ሆስፒታል ነው ያለው። አሁን ገላውን ታጥቦ ከውስጥ ወጣ። ምን እያርክ ነው ያለው እንዲህ ሆቴል መሰለ እንዲያለችው ያለችው፣ ረ ሆቴል ነው ሆቴል ነው፣ በእግር ምሻወር ቤት ውስጥ ክሬሙላ አለ፣ ረ የማይታመን ነው እያላት ገላውን እያደራረቀ ነርሷ መጣች። ከዛ በኋላ እንፋሉቱ እንዳያፈነው በሩን ዝጉት እያለች ነበር የሻወር ቤቱን። ከዛ በኋላ በአንድ በኩል ለልደቱ ያማን ጠርቷቸዋል። ዛሬ ቤት ውስጥ የሆነ ነገር ይዘጋጃል። ኔስሊያንም ብትሆን ያማን ደስ እንዲለው አብረው ልደቱን እንዲያከብሩ ትፈልጋለች። እንዲመጡ ታስባለች። ጠርታችኋለች። ጄሱር ይነጫንጫል። ከዛ ደግሞ መልሶ አሴን ልብስ ልበሺ እያላን ነበረ። ይኸውልሽ ሩዬ አንዳንቺ አረን ለምትመጣው እሺ፣ እዛ ቦታ ላይ በደንብ ልበሺ ልበሺ በደንብ እያላን ነው። ገንዘብ ከየት አምጥተው እንደሚለብሱ ግን አያውቁም። ከዛ እሱ ተናዶ ወጣ። ከሆስፒታሉ እየወጣ እያለ ድንገት ሸብኒም እየመጣች ነበረ። ሆን ብሎ ትከሻዋን በትከሻው ገጫት። ከገጫት በኋላ እጇን ነካ እርጓት እያለፋን ነበረ። የኒመቤት በጣም ይቅርታ አድርጊልኝ አክስቴ፣ የምነካሽ እያየሽ ጂንጂ እያላን ነበረ። ሂድ አክስቴን ሂድና እዛ ፈልግ ፈልግ አክስቲላል እንዲ የሚያክል ሰውዬ ብላው ዞር አልጭሽ ሺ ብሏት ሄደ። እሱ ግን ከእጇ ላይ የእጇን ወርቅ አምባር ሰርቋን ነበር የሄደው። በሌላ በኩል ኤጄ ለያማን ስጦታ እየሰጠችው ነው። የሆነ አሻንጉሊት ነገር ነበር የሰጠችው። ጀግና ስለሆን ከብዙ ነገር ተርፈ ስለመጣ ብላ ልክ የጀግና አይነት አሻንጉሊት ሰጠችው። በጣም ደስ አለው። ሁለቱም ይተቃቀፋሉ። አሴ ከሻውር ቤት እየወጣች ነው። ከዛ ድንገት ጄሱር መጣ። ጄሱር ሱፍ ልብስ አድርጎ መጥተው ለእሷም ቀሚስ ገዝቶላን ነበር የመጣው። ሰርቀነው ወያልቹ ነበር አይደለም። ክፍት የሆነ ቦታ ስራ ሰርች ነበረ። ገንዘቤን አስቀርቶብኝ ነበር፣ ዛሬ ስጠይቃቸው ሰጡኝ ይላታል። ምክንያቱም ምንም ማሳማኝ አይደለም። ምክንያቱም ልብሶቹን የገዛበት ገንዘብ በጣም ውድ ነው። እላዩ ላይ ዋጋው ነበረ። ነገር ግን ሽብኔ ወደ ቤት እየመጣች እያለ ድንገት መኪና እየነዳች ነበረ። እጅጇን ስታይ ወርቁ የለም። ወርቁን የጣልኩት ብላ መኪና ውስጥ እየፈለገችው ትዝ ሲላት ያ የገጫት ሰው እንደ ሰረቃት እያስታወሰች ነው። ያማን ቤት ውስጥ ነው ያለው። በድንገት ስሩ እያደወለችለት ና እያለችው ነው። ከዛ ወደነሱ ግቢ ገባ። በአጥር በኩል ከገባ በኋላ በመስታወት በኩል ሆና ቀሚስ እያ እያስመረጠችው ነው። የትኛውን ቀሚስ ለአርግ እያለችው ነበረ። እሱ ግን አንቺ ቆንጆ ስለሆንሽ የትኛውንም ብትለብሽ እያምርብሻል እኮ እያላን ነበረ። እንዲህ እያለ ሲያደንቃት እየምረ እያደነከኝ ነው አለችው። አዋ ዋው፣ ምን ችግር አለ? ቆንጆ እኮ ነሽ እያላን ነበረ። በድንገት አጎቷ በመስታወት ውስጥ አየው፣ ደነገጠ። ደንግጦ ወደ እህቱ ደወለ፣ ተደብቆ። ይህን ጊዜ ያማን እያየው ነው። ይህ ሰውዬ የሚያሳየው ምልክት ደስ አይልም። ወደ እህቱ ሸብኒም ደወለ። አብቅቶልናል እህቴ፣ አብቅቶልናል፣ ማምለጥ አለብኝ እያላን ነበረ። እንዲህ እያለ በፍርሃት ለእህቱ ሲደውልላት፣ በአንድ በኩል ያማን ደግሞ ከሩያ ጋር በስልክ እያወራ እሷን በመስታወት እያየችው፣ ድንገት ሼብኔም መጣች። ሼብኔም እሺ ሽኔ ያናግረዋለሁ ችግር የለም ወንድሜ እያለች ነበረ። ወደ ያማን ስትጠጋ የነበረው ሩያ በመስታወት በኩል እያየቻቸው ነበረ። ሼብኔም ልታናገረው ያማንን እየቀረበችው ነው።